ሰላሚቱ ዩቱብ ቪዲዮ እንዳያችሁት ደቡብ አፍሪካ ድረስ መጥቼ የነበረኝን ቆይታ በዙሉ ትራይብ አሳይቻችኋለሁ። በዛሬው ቪዲዮ ደግሞ የብዙ ሀበሻ መኖሪያ የሆነችው ጆአንስበርግ ከተማ ሀበሾች ያሉበት ሰፈር ሄደን ምን እንደሚመስልና ቆይታችንን አሳያችኋለሁ። ተከታተሉ። ወደ ቪዲዮ ነው ልብሶ

ቦልት ጠርቻለሁ፣ ቢካዝ ቦልት ርካሽ ነው ተብያለሁ ከኡበር ይልቅ። ለማንኛውም ራይዳችን እየመጣ ነው። በጣም ዛሬ ዝናብ ነው ሀይለኛ ብርድ አለ እንደምታየው። ግቢው በጣም ነው የሚያምረው። ያ ቱታ አድርገናል። ይሄን ተዉት እንዳላየን እናልፈዋለን። ለማንኛውም ተዝረክርክ ያለው ያ ወደ ውጭ እየወጣ ነው። ፓስፖርት ይዣለው፣ ዋሌት ይዣለው። በኤርፖርት ብር መዘዘር አቆማለሁ ብሪ እየዘረዘርኩኝ ከኤቲኤም። ከዛ ብሪ ተርፈኝና ይዤው ኢትዮጵያ ይዤው ይሄዳሉ። ላይክ ዋት ሁኔ ካሽ ነው ይወላቸው እኔ ከሲንጋፖር ይዤው የመጡት ሃምሳ 50 ዶላር ነው። ት ዳዛት ማንም እኮ እንደዛ አያደርግም። በስመ አብ ወይ ይበርዳል፣ ሌ ዝርያ ይበርዳል። ለማንኛውም ያ በጣም ሰላም የሆነ ቦታ ነው። ሰላም የሆነ ሰፈር። ሳውዝ አፍሪካ ከመጣችሁ ኤር ቢ ኤን ቢ ላይ ስትገቡ ጆሃንስበርግ ማለት ነው። ጆሃንስበርግ ያለት ኤር ቢ ኤን ቢ ላይ ስትገቡ ሳንተን የሚባል ቦታ ብትይዙ በጣም አሪፍ ነው። ያው ትንሽ ከመሀል ከተማ አሚን፣ አክቹዋሊ ሳንተን ሲቲ ሞሎቹ ምናምን እዚህ ነው ያሉት። ያምስ ደቂቃ አሁን የምንሄድበት ማለት ነው። እና ግቢው በቃ ሰፈሩ እንዳለ አረንጓዴ ነው። ሰላም ነው። የዚህ ቤት ባለቤት ደግሞ ነጭ ነች። አከራቢዋ በጣም ጥሩ ሰውነች ሪሞት ይሰጣቸዋል፣ ቁልፍ ከዛ ጫን ስትሉት ኤክስ በር ይከፈትላቸዋል። አባቴ ይወራም ብቻ ያ ሶ ጎሌ ምንድነው፣ በጣም አልወጣውም፣ ቢካዝ ብዙ ሰው ዴንጀረስ ምናምን ጃኔ በጣም ብዙ ተጠንቀቅ ስላሉ እኔ ደሞ አጉል ሪስክ አልወስድ፣ ቤተሰብ ማስጨነቅ አልፈልግም። ሶ ራይዳችን እዛ ጋ ነው፣ አይ ቲንክ ይሄ ነው መሰለኝ። እና ያ አሁን እንሄዳለን በድጋሚ ሳውዝ አፍሪካ ተከታተሉ። ተስፋ ፈን ለካ ሹፌሩ እሱ ነው ማለት አንተ መስለኝ እኮ ነው ካረ አሪፍ ምግብ ቤት የሚባለው ያበሻ ሰላም በሏቸው። ባይዘው ወስ ፓፕ ሮባ ራስን አስተዋውቅን ኢምራን ጃኒ ትላል። ለማንኛውም ጋይስ እንግዲህ ያ በተረፈ ሮባ ስን ጊዜ ነው ከመጣ ወርካ 15 ቀን ሙሉ ይወላችሁ እዚህ ነው እራሱ ክሬዚ አንተ አንተን እንደልብ ያልወጣም እዚህ ሀገር አሁን ሌላ ሀገር በቃ ቡቼ ነበር ምዞሮ ግን እዚህ ብዙም አልተዳፈርኩም። ሶፍት አ መጀመሪያ ማለት ያ ወደ ምግብ ቤት እየሄድን ነው ጋይስ

ከሆነ ግራምበል ላይ እንት ነው ሊጋሉ አይደለ አለ ከባድ ነው። አረና ዝም ብለን ንግባብ እናት አንተ እዚህ መንገድ ላይ ምናምን እኔ እኮ ማቆ ኬንያ የደረሰብኝ ነው። ማን እንዴ? ታስራለው ኬንያ ማን? እኔ ትራማ ፒቲኤስ ዲ አለብኝ። ለዛ እኮ ከታች ወደ ላይ ይቀርጾ እንደዚህ ነበር መቀርጾ። ሌላ ጊዜ ኧረ አንተ ና እንግባ። ውስጥ ገብተናል እንግዲህ ልአይ ጋይስ ለማንኛውም እንግዲህ ኮካ አይቼ አላውቅም። ኮካ በእንዲህ ተነፍቷል። አንተ ከምቦጫ አብጫ ነው የደረሰችው። የሆስቲካላዊ ሊፈነዳ ነው የሚወዱት ራግቢ ይሄ ሻምፒየንስ ላይ ምና ያመ ፒያኖ ምናምን ቪዲዮ አይታ ሲደንሱ ምናምን መጨረሻ ላይ ስቴዲየም ላይ ሆነው ሜዳው ላይ ሴሌብሬት ሲያደርጉ ምናምን። ምግብ አዘናል። ክትፎ፣ ጥብስ ሽሮ በቅቤ እና በቃ ሶስት ነው ያዝነው። ዋጋ ቼክ እናድርገው። አይ በስጋ ሰባ አንድ ኪሎ ጥሬ ስጋ 240 አንድ ኪሎ 240 ማለት ስንት ነው? ለሽ ተጋቢ ነው። ቫይብ አላት እንግዲህ። ገለበጥ ገለበጥ ገለበጥ አድርጊልና አሮባ እዴ አይ ገለባ ኤቦ ምን ማለት ነበር? ሰላምታ ነው።

አይ፣ ጋሽ ለማንኛውም እየወጣ ነው። እዚህጋ ቡና ቦታ አለ፣ እዛ ጋር ስጋ የሰቀለ ስጋ አለ። አጋሽ እንግዲህ እንደምታዩት፣ ማለበስ ምን መስከረም የቤቱ ስም ማን ነው? የታ? አካባቢ ነው ያለው። ለማያውቀው ሰው ምግብ በጣም አሪፍ ነበር፣ በጣም ጣፍጥ ነበር። በተለይ ጥብሱ፣ ሽሮ በጣም አሪፍ ነው። ሬሬ ንፋስ እየወጣን ነው ውጪ ሰው እዚህ አካባቢ በጣም ብዙ ሀበሻ አለ ማለት ነው። ድሮ ጆበር ነበረ፣ አሁን ግን

እዛ እንግባ እ ልብስ ቤቱ ዝም ብለን እ ዋ የሀበሻ ነው፣ ልብስ ቤቱ። ኦኬ አይ ነው፣ ብርዱ እንዴት ነው? ሙቀት ነበራ። በስመ አብ ብዙዎቹ ይዘጋሉ። ኦኬ

ይበላሉ እንደ ኢትዮጵያ ምግብ ቤቶች ነው። አረ ይበቃል፣ እኔ ይበቃኛል። እና ያዝ ያዝ ሰሊጥ ብላ። አረ አጣ ማርያም ቁጭ ብለን ቡና ጠጡ። አይ ጋይስ ሰሊጥ እየበላን ነው። እንክብካቤ ፍቅር፣ በጣም ያ ደስ ይላል። አረ አንተ ምንድን ነው ቡና ጠጣ፣ ኮካ ጠጣ፣ ሬድ ቡል። አይ ሰሊጥ በግዳ ነው። አንቆይም አክቹሊ፣ እሱ ቆይቶ ነበር። ከመጣን ግን አንቆይም። አዎ ግን እንመለሳለን። ሰላም፣ እናመሰግናለን ለፍቅራችሁ። ቴንክ ዩ አባት።

እሺ አለቃ። እሺ ቻው አባት። እሺ ቻው ሰላም። ቆዩልን፣ እንመጣለን። እሺ እሺ እሺ ና። እሺ ሰላም ነው። እሺ ቻው። እሺ በስማም። ቦልት ዝናብ ምናምን። ግን ለማንኛውም ጋይስ እንግዲህ ሰፈሪት ነው ዌልፌር ሜይ ፌር እንግዲህ ጋይስ የነበረን ቆይቴ ይመስላል። አሁንም ዞር ዞር እያለን ነው። በጣም በጣም ፍቅራችሁ ደስ ይላል። አሁን ዘነበ ዘነበ አይደል፣ ኃይለኛ ዝናብ ዘነበ። በጣም በጣም እናመሰግነው። ጆሃንስበርግ ሜይ ፌር ያላችሁ ሰዎች